በማብላታችን ደሞዝ አንፈልግም፣ ምስጋና አንፈልግም ይላሉ። እኛ የከባዱን ቀን ቅጣት እንፈራለን ከጌታችን ያንን ከባድ ቅጣት ያለውና ፊት የሚያኮፈትር የሆነውን ቀን እንፈራለንና ምንም ነገር አንፈልግም፣ ለአላህ ብለን የሰራነው ይላሉ ብሎ ነበር። በዚያም ምክንያት ፈወቃሁም ላሁ ሸረ ዛሊከ ልየውሚ

የሐር ልብስን መነዳቸው ሰጣቸው። ዱንያ ላይ ሐርን መልበስ ይከለከላል ማለት ነው፣ ለወንዶች አኼራ ላይ ግን አላህ ስብሓነሁ ወተዓላ ከሚሰጣቸው ጸጋ አንዱ ሐር ልብስ ነው ማለት ነው። ጠይብ፣ እንደዚሁም ገነትን ያጎናጽፋቸዋል ይሰጣቸዋል አለ ሙተኪኢነ ፊሃ ዐለል አራኢክ፣ በዚያች በጀነት ውስጥ ይለናል በውስጧ ባለ አጎበር አልጋዎች ላይ ተደጋፊዎች ሲሆኑ በውስጧም ላየረውነ ፊሃ ሸምሰን ወላ ዘምሃሪራ። ላየረውነ አያውም ፊሃ በውስጧ ሸምሰን ፀሐይን ወላ ዘምሃሪራ ጨረቃንም አያውም ይለናል። ወይም ደግሞ ላየረውነ ፊሃ ሸምሰን ማለት የፀሐይ ሙቀት የሚባል ነገር አያጋጥማቸውም።

ፍሬዎቿም ለለቃሚዎቹ መገራትን የተገራች ስትሆን ገነትን መነዳቸው፣ ይላል ወዳኔትን አሌም ዚላሉሃ በእነርሱ ላይ ዛፎቿ የቀረበች ስትሆን፣ ወዙሊለት የተገራች ቁጡፎሃ ማለት ለቀማ ወይም ፍሬዎቿ ለለቃሚ ማለት ነው። ተዝሊላ መገራትን በጣም ከሚገርማችሁ ጀነት ላይ ያለ አትክልት በጣም ርቆ ይህን ሳልደርስበት የሚባል ነገር የለም። በጣም ወደ መሬት ወርዶ ደግሞ እንዴት አድርጌ ላጎምብሽ መልቀም ተብሎ መቸገር የለም። ሲፈልጉ ሲቆሙ በቁማቸው ልክ ይሆንላቸዋል። ሲያጎነብሱ በጎንብስ ልክ ላጎነበሰ ሰው ልክ ይሆንላቸዋል። ቢተኝ እኳ ተኝተው መልቀም የሚችሉበት አጋጣሚ ይመቻችላቸዋል። ልክ እንደመሰላል ዘመናዊ እንደ ዘመናዊ መሰላል በሪሞት እንደሚሰራው ከፍ ዝቅ እያለ ለለቃሚ የተገራ ነው። ወሊለት ቁጡፉሃ ተዝሊላ ማለት ለለቃሚዎቹ ፍሬዎቿ መገራትን የተገራች ነች። ማንኛውም የአትክልት ዛፍ ጀነት ውስጥ ያለው ብርቱካን በለው ሙዝ በለው ማንኛውም ነገር እንደፈለጉት ይገራል ማለት ዝቅ በልሱ ዝቅ ይላል።

ይዞራል። ቢአንየቲን እቃዎችን ይዘው ከዳሞች አገልጋዮች ይዞራሉ። ያ እቃ ደግሞ ሚን ፊዷቲን ከብር የተሰራ የሆነ ዱኒያ ላይ ተከልክሎ የነበረ አኺራ ላይ ግን ይፈቀዳል። ከመፈቀድም አልፎ ከብር የተሰራን መብሊያ እቃ ይዘው የሚዞሩ ከዳሞች አሉ። እሱ ይዘው ይዞራሉ። ወአክዋቢን እንደዚሁም ኩባያዎችን ወይም አክባቢ እቃዎች ከሆነ ቀዋረ ከግዛቱ ከብርጭቆ የሆነ ማለት ነው። በእነሱም ላይ ከብር በሆኑ እቃዎች ያኔት ሚን ፊዷ ማለት ነው። ከብር በሆኑ እቃዎች፣ እንደገና ደግሞ ሳህኖቹ አክዋቢን ካነት ቀዋሬራ የብርጭቆዎች በሆኑ ኩባያዎችም ይዞርባቸዋል። ኸዳሞቹ አገልጋዮቹ ጀነት ውስጥ ያሉት ማለት ነው ከብር የሆነን እቃ ከብርጭቆ የሆነ ኩባያን ይዘው በሚከደሙት በሚገ ሊያገለግሏቸው በሚፈልጉ ሰዎች ላይ ይዞራሉ ለጀነት ሰዎች ማለት ነው ይዞሩባቸዋል ነው የሚለው ይዞሩባቸዋል ማለት ያው ይዘውላቸው ወደ እነሱ ከች ይላሉ ከተፍ ይላሉ ማለት ነው ቀዋሪረ ሚን ፊዶቲን አሁንም በድጋሚ የሚያረጋግጠው ቀዋሪረ ሚንፊዶቲን ቀደሩ ውሃ ተቅዲራ መለካትን የለኳቸው በሆኑ የብር ብርጭቆዎች ይዞሩባቸዋል። ቀዋሪረ ሚንፊቲን ከብር በሆኑ ኩባያዎች ቀደሩሃ ተቅዲራ መወሰንን የወሰኗት በሆነ ይችላል። ማለት ምንድን ነው? የሚጠጡት መጠጥ ሳይተርፍም ሳይበቃቸውም የሚቀር አይደለም ለሁሉም በቂ የሆነ በቃ ተቅዲራ ይሄን ለከሊ ያጠግባል ይሄ ደግሞ ለከሊ ያጠግባል ተብሎ የተወሰነና የተረጋገጠ የሆነን የብርጭቆ ኩባያና ዕቃ ይዘው በእነሱ ላይ በመዞር ያገለግሏቸዋል ይከድሟቸዋል ነው መለካትን የለኳት ወይም የለኳቸው በሆኑ የብር ብርጭቆች ይዘውላቸው በእነሱ ላይ ይዞርባቸዋል ነው የሚለን። ወዩስቀውነ ፊሃ፣ በዛም ውስጥ ይጠጣሉ እንዲጠጡ ይደረጋሉ። ከእሰን ማለት ጠጅን መጠጥን ማለት ነው። ከእስማ ተቃውኑ ብያቸዋለሁ። ነገር ግን የተፈለገው ውስጡ ያለው ባዶ ያልሆነ እቃ ነው። ስለዚህ ጠጅ ነው የምንለው። የጀነት ጠጅ ልዩ ነው በጣም ካነ፣ ሚዛጁሃ ዘንጀቢላ፣ መበረዣዋ ዘንጀቢል የሆነ ዘንጀቢል ዝም አለ አይደል? ጀነትም አለ የጀነት ና፣ ይሄ ግን አንድ ነው እንዳይመስላቸው። የጀነት በጣም ልዩ ነው። ስሙ ብቻ ነው እዚህ አለው። ማንኛውም ያ አትክልት፣ ዛፍ ጀነት ውስጥ የሚገኘው ሁሉ ስሙ እዝህ ዱኒያ ላለ ተብሏል። ነገር ግን ያና ይሄ የተለያየ ነው አንድ እንዳይመስላቸው። ወይስቀኖ ፊሃ ከሰን ካነ ሚዛጅ ዘንጀቢላ ማለት በእርሷም መበረዣዋ ዘንጀቢል የሆነችን ጠጅ ይጠጣሉ ወይም እንዲጠጡ ይደረጋሉ ማለት ነው። ዓይነን ፊሃ ቱሰማ ሰልሰቢላ በእነሱም ላይ ባሉበት ሁኔታ የሚዘወትሩ ይቅርታ፣ በውስጧ ያለችውን ሰልሰቢል ተብላ የምትጠራውን ምንጭም ይጠጣሉ። ሰልሰቢል ተብላ የምትጠራውን ምንጭ ይጠጣሉ። አይነን ማለት ምንጭን ይጠጣሉ። ፊሃ በውስጧ በዛ በጀንስ ያለች ማን ቱሰማ ስያሜ የሚሰጣት የሆነች ሰልሰቢላ፣ ሰልሰቢል ተብላ ስያሜ የሚሰጣት የሆነች ምንጭም ይጠጣሉ። እንግዲህ ምንጭ ከሆነ ምንጭ አያልቅም። መፍለቅ ነው ዝም ብሎ መፍለቅ ነው ዝም ብሎ። በቃ ብቻ ቢሆን ኑሮ ያልቃል የሚል ስጋት ያመጣ ነበር። ምንጭ ከሆነ በቃ ልክም፣ አሁን ዘምዘም፣ አሁን ዱንያ ላይ ይህን ያህል አመት ይህን ያህል ኸልቅ እንደሚያጠጣው እዚያም ደግሞ ምንጭ አለ፣ ስያሜው ሰልሰቢል የሚባል የሆነ እሱን ይጠጣሉ ነው የሚለን አላህ ስብሃነወተዓላ። ያንን ከሚጠጡት ያድርገን እንላለን። ስለዚህ ጀነት ማለት እንዲህ ያሉ መጠጦች ያሉባት ልዩ ነገር ነችና ያችን ለማግኘት ሁላችሁም እዚህ የአላህ ስብሃነወተዓላ ትእዛዝ ፈጽሙ። አላህ የከለከላችሁ ነገር ተከልከሉ ነው።

ውስጥ ሲደሰት፣ እፊት ላይ የሚነበብ ነገር አለ። ልክ አይሻ እንደዘገበችው ወሌሎችም እንደዘገቡት ነቢዩ አለ ሰላት ወሰላም ኢዛ ሱረ እስተናረ ወጅሁ ሓታ ካነሁ ፈለቀቱ ቀመር፣ የጨረቃ ቁራጭ እስከሚመስል ፊታቸው ያበራ ነበር። ነቢዩ ለ ሰላት ወሰላም ተብሏል። አይሻ እንደዘገቡት ደኸላ የረሱሉ ላ መስሩረን ተብሩቁ አሳሪር ወጂ፣ የፊታቸውንትን ያበራ ነበራሉ። በጣም ደስ ብሏቸው ማለት ነው። ስለዚህ ጀነት የሚያሉ ሰዎች ሲደሰቱ ውስጣቸው በደስታ ይፈተከንቃል፣ ላያቸው ፊታቸው ደግሞ ያበራል ነው የሚለን። እዛ ጀነት ውስጥ ደግሞ ሙተኪነ ፊህ አለላራይክ ባላ ጎበር አልጋ ውስጣ የተደገፉ ሲሆኑ፣ እንግዲህ አቀማመጣቸው አራት ረድፍ ሆኖ ሊቀመጡ ይችላሉ፣ በጎናቸው ሊደገፉ ይችላሉ። ያው እንደተመቻቸው ነው ተብሏል፣ በተለያዩ መልኩ ላየረውነ ፊሃ ሸምሰን ወላዘ መሀሪራ ማለት በዛች በጀነት ውስጥ ፀሐይ የሚባል ነገር ጨረቃ የሚባል ነገር አያውም። ሁለት ትርጉም አለው። ሸምሰን ወላ ዘምሃሪራ የሚለው ማለት ላይረውነ ፊሃ ሸምሰን ሙቀትን አያገኙም አንዱ ትርጉም። ወላ ዘምሃሬራ ቅዝቃዜም፣ የሚረብሽ ቅዝቃዜ የለም፣ የሚረብሽ ሙቀት የለም ማለት ነው። ወይም ደግሞ ፀሐይ ጨረቃ የሚባል ነገር የለም። ሁሉም የተመቻቸ እንዲያው ሌት ቀኑ የማይለይ ነው ማለት ነው። ወዳኔተን አለይም ላሉሃ ለነርሱ ቀንዘሎቿ ዛፎች፣ የዛፎች ቀንዘሎች በጣም ቅርብ የሆነች ወዙሊለት ቁጡፉሃ ተድሊላ። ያኒ ይሄ ማለት ማለ መታታአጧሁ ደነል ቁጥፉ ኢለይ ሊለቅም ሲፈልግ ፍሬ ማውረድ ሲፈልግ ይቀርብለታል። ወደ ፈለገው ቦታ ቀንዘሩ እንዳለ ፍሬውን ይዞ ከተፍ ይላል፣ ከች ይላል። ቁጡፉሃ ዳንያ ለቀማዋ ለለቃሚ ቅርብ የሆነች ማለት ነው።

ግን ከብር የተሰራ ነው ይለናል። ከብር የተሰራ ሆኖ እንዲህ ብርጭቆ ደግሞ ንጹህ የሆነ ውስጡን የሚያሳይ ማለት ነው። ስብሓንላህ ቀደሩሃ ተቅዲራ ማለት አይ ዓላ ቀድሪ ረይህም ላ ተዚዱ አንሁ ወላ ተንቁስ ከሚያጠግባቸው በላይ አይጨምር፣ አይቀንስ በልሄ ሙዓደቱን ሊዳሪከ ሙቀደረቱን ቢሓሰቢ ረይ ሳሒቢሃ ባለቤቷን በሚያጠግብ መልኩ ተለክቶ የተቀዳና የተሞላ ነው። ወሀዛ አብለቁ ፊልዕቲና ወሸረፍ ወልከራማ። እንግዲህ ክብር ለመስጠት ልቅና ለመስጠት ትኩረት ለመስጠት ልክ የሚያጠግብ ምግብ የማያንስም የማይጨምርም መጠጡም እንደዛው ሲሆን ትልቅ ከረማመት ይሄ ነው ዝግጅት መስተንግዶ ተርፎ በአክኖ ሲቀርም ያስጠላል። ሲያንስ የሚያስጠላል። ልክክ ካለ ይሄ ነው መስተንግሮ፣ ይላል ለከዳሙም ለተከዳሚውም አርኪ የሆነ ማለት ነው። ስብሃነላህ እሺ፣ በውስጧ መጠጥን ይጠጣሉ። ከእስማት ከምር ማለት ነው ጠጅ ማለት ነው። ተቀላቃዩ ደግሞ ቅልቅሉ ደግሞ ምንድን ነው? ዘንጀቢል የሆነ ዘንጀቢል የሚባል ዱኒያ ላይ ኳ ብዙ በሽታ ያዲ የሚባል መጠጥ ነው። አኼራ ላይ የሚገኛል ሰሙ

ስያይሞ ሰልሰቢል ይባላል፣ ግን የዘንጀቢል ነው ማለት ነው። ኤክሪማ እስሙ አይኒ ፊል ጀና ነው ሰልሰቢል ማለት ጀነት ውስጥ የሚገኝ የምንጭ ስም ነው ብሎታል። ሙጃሂድም ስሜት ቢዛሊከ ሰልሰቢል የተባለበት ሊሰላሰቲ መሲሊሃ ወሕደቲ ጀሪሃ ነው ይላል። መሄጃው የሚሄድበት መንገዱ የተመቻቸ ከመሆኑ አንጻር ሰልሰቢል አሉት። ለሚዋጥ ነገር ልስስ ስላለ ነገር ነው ሰልሰቢል የሚባለው። ያም ውሃ መሄጃው ልስስ ባለ መልኩ በጣም በሚመች እና በሚገርም ሁኔታ ከቦታ ቦታ የሚንቀሳቀስ ከመሆኑ አንጻር ሰልሰቢል የሚባል ስያሜ ተሰጥቶታል ይለናል። ሀዛ ወላሁ አለም። እንግዲህ ዛሬ እስከ አንቀጽ አስራ ስምንት አይተናል ማለት ነው።